ያላቸው ጉድ ያለው በብዙ ሚሊዮን ብሮች ወጪ ተደርጎ የተደገሰው የዶክተር ወርቅነ ገበየው ልጅ ሰርግ እነሆ በከባድ ሀዘን ማብቂያ ሆኖ አግኝቷል። የዶክተር ወርቅነ ገበየው ልጅ እጮኛና በቅርቡ ያገባቸው የሙሽሪት ካፕቴን ማህሌት ተፈራ አባት የሆኑት ዶክተር ተፈራ ማኪት በአሳዛኝ ሁኔታ የልጃቸውን ደስታ ገና አጣጥመው ሳይጨርሱ በመኪና አደጋ ሕይወታቸውን አጥተዋል። የልጃቸውን ወግ ማድረግ አይተው ብሞቱም እንኳ፣ ነገር ግን ገና የሰርጉ ድባብ የመልስ ባቡ አልበረደም ነበረም። ዘመድ አዝማድ አሁንም ተሰባስቦ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቆት እያላቸው ነበረም። ነገር ግን የሙሽሪቷ የካፕቴን ማህሌት አባት ዶክተር ተፈራም በህይወት ቆይተው ደስታውን ማጣጣም አልቻሉም። በሰርጉ ቀን ከነ ባለቤታቸው ጋር የልጃቸውን የካፕቴን ማህሌትን እጅ ይዘው ከዶክተር ወርቅነ ገበየው ልጅ ጋር ከካፕቴን አማኑኤል ጋር አጋቧቸው። በማግስቱም አለም እየተደነቀበት የመልስ ፕሮግራም ተደረገም። ነገር ግን ይህ ደስታ ሊዘልቅ አልቻለም። በአንዲት ቀን የሰርጉ ድባብ የደስታውና የፌሽታው አየር በአንድ ቀን ውስጥ ወደ መሬር ሀዘን ተቀየረም። የሙሽሪት ማህሌት አባት በሞጆ ከተማ በመኪና አደጋ ህይወታቸውን አጡም። ያሳዝናል። የልጃቸውን ሰርግና ምላሽ ገና አይተው ተደስተው አልጠገቡም ነበረም። ገና መባቻው ነበረም። ወግ ማረግ ቢያዩም፣ የልጃቸውን አለም ቢያዩም፣ ነገር ግን ይህ ደስታ ለሳምንት እንኳን አልዘለቀም። ሁሉም ነገር በአንድ ጀንበር ወደ ሀዘንና መርዶ ቀየረም። ለማህሌት ሰርግ ተጥሎ የነበረው ድንኳን አዘንተኛና ለቀስተኛ እንዲቀመጥበት ተደረገ። ይህ ነገር የአካባቢውን ህዝብ ቅስም ክፉኛ ሰብሯል። ዶክተር ተፈራ የልጃቸውን ወግ ማድረግ ስላዩ እንኳን ደስ አሎት ልላቸው የመጣ ሰው ሁሉ መሞታቸውን ሲሰማ እዛው ለቅሶ ተቀመጠ። ሰርጉን ለመድረስ እቅድ ላይ የነበረ ሁሉ ሊያለቅስና ሊያዝን መጣ። የካፕቴኗ የማህሌት አባት እድል ግን ምን አይነት እድል ይሆን? የካፕቴኗ ማህሌት እናት የልጃቸውን ደስታ እያጣጣሙ እያለ ባለቤታቸውን የመኪና አደጋ ነጠቀባቸው። ሀዘኑን እንዴት ቻሉት? ይህ መላው የአዲስ አበባን ህዝብ ያስደነቀውና በዩኒቲ ፓርክ ጠቅላይ ሚኒስትሩ ጭምር የተገኙበት ሰርግ መጨረሻው አላማርም። ባለስልጣኑ ዶክተር ወርቅነህ ገበየው በሚሊዮን ብሮችን አውጥተው ደግሰው አንጋፋና ታዋቂ አርቲስቶች ተገኝተው ሰርጎን ቢያደምቁም ነገር ግን ደስታው እንዲዘልቅ አልተፈቀደም። የደስታ ድንኳኖች በሙሉ ወደ ሀዘን ተቀይረዋል። ዶክተር ሰርግ በሀዘን ተቋጨ። የሙሽሪት አባት ሞቱ። የኢትዮጵያ ህዝብ አይጥመድህ ይባላል። ህዝብ ከጠመደ በቤትህ ውስጥ ሀዘን አይጠፋም። የወርቅነህ ገበየው ልጅ ሰርግ ብዙ አቧራ ያስነሳ የሰርግ ስነ ስርዓት ነበር። ባለሀብቶች ከቦታው እየታደኑ ገንዘብ ሲያወጡበት የነበረ የሰርግ ስነ ስርዓት እንደነበር በብዙ ሚዲያ አማራጮች የተነገረ ጉዳይ ነው። ምንም እንኳን በሶስተኛ እና በገለልተኛ ተቋማት ያልተረጋገጠ ዜና ቢሆንም ቅሉ በአዲስ አበባ ከተማ ከሳምንት በፊት የተከናወነው ደማቅ የሰርግ ስነ ስርዓት አሁን በከባድ ሀዘን ውስጥ ይገኛል ሰርግና ሞት አንድ ነው የሚባለውንም ብሂል ያስታወሰ ሆኗል ከሳምንት በፊት ልጃቸውን ቆመው የዳሩት አባት አሁን በልጃቸው መልስ ላይ እንኳን ሳይገኙ ሞት ቀድሟቸዋል ከሳምንት በፊት በአዲስ አበባ ከተማ እጅግ ውድ የተባለው በወርቅነህ ገበየው ልጅ ሰርግ ዙሪያ በርካታ ግለሰቦች አስተያየት ሲሰጡ ነበር በሰርጉ ላይ ባለሀብቶች ከኪሳቸው ብዙ ሚሊየን ብር ጉቦ ወይም የእጅ መንሻ ሲሰጡ እንደነበረም ተዘግቧል። የከተማችን ውዱ ሰርግ እየተባለ ከጫፍ እስከ ጫፍ ሲዘገብለት የነበረው ሰርግ በመጨረሻ በከባድ ሀዘን የሚደመደም ሆኗል። ወርቅነህ ከበየው ልጁን ሲድር የኬንያው ፕሬዝዳንት፣ የኢትዮጵያ የቀድሞ ፕሬዝዳንት ሙላቱ ተሾመ፣ የቀድሞ ፕሬዝዳንት ሳህለ ወርቅ ዘውዴ፣ በርካታ የብልጽግና ባለስልጣናት፣ ታዋቂ የብልጽግና መንግስት ደጋፊዎች፣ ሙዚቀኞች ተገኝተውበታል። በዚህ የሰርግ ስነ ስርዓት ላይ እነታደለ ገመቹ የመሳሰሉት የመንግስት ደጋፊ ሙዚቀኞችም ተገኝተውበታል። ይህ ሰርግ ከሳምንት በፊት በደማቁ ተከናውኖ ነበር። መልስ ለመጥራትም የሙሽሪት አባት ሽር ጉድ እያለ ነበር። ነገር ግን የሙሽሪት አባት ከመልሱ በፊት መላከሞት ቀድሞ ወሰዳቸው። ልጃቸውን ድል ባለ ሰርግ ሞሽረው ድረው ከትላንት በስቲያ በመኪና አደጋ ህይወታቸው ያለፈው ዶክተር ተፈራ ስርዓተ ቀብራቸው በትላንትና ሁለት ተፈጽሟል። ሙሽሪት አባቴ መልስ ሊጠራኝ ነው እያለች በደስታ እየተጠባበቀች ሳለ የአባቷ ሞት መርዶን ሰምታለች። ይህ አሳዛኝ መርዶ የብዙዎችን ቀልብ የሰበረ ሀዘን ሆኗል። ሰርግና ሞት አንድ ነው የሚባለውን ብሂል ያስታወሰም ሆኗል። በትናንትናው እለት ስርዓተ ቀብራቸው የተፈጸመው ዶክተር ተፈራ መክት ከሰሞኑ የኢጋዱ ዋና ጸሐፊ ዶክተር ወርቅ ነገበየው ልጅን ያገባችው ሙሽራ ፓይለት ማህሌት ተፈራ አባት ናቸው። ማንም እንባሴ አልደረሱልኝ፣ ፍርድ ቤት አልደረሱልኝ፣ መስከረም ድረሱልኝ ብላ ስትደውል አልደረሱልኝ፣ አስክሬን ጋር አልደረሱልኝ። ምነው ሴረሞኒ ያላለቀ አስክሬን ወስዶ ያገላቱብኝ። በጣም ውስጤ ለምነግረው ግራ ገብቶኝ ነበር። በዚ እንደዚህ አድርገው ነው ያበላሹብኝ። እንደዚህ አድርጎ በመጨረሻ እግዚአብሔር ይስጣቸው። ኢትዮጵያ አየር መንገድ መድሐን ያለም ይስጣቸው። ይህ የካይሮ ምህመን ህዝቡ እግዚአብሔር ይስጠው ተባብሮ ሀንግር ሄሯን ኤርፖርት አድርሶልኝ ባዝኔ፣ አንድ እህቴም ሊሻ ትባላለች፣ እሷም ሳላስብን ያጠገብ መታ ኤርፖርት ጠብቃኝ የኢትዮጵያ እባት ሚአብ ይስጠው ነኢትዮጵያን ህዝብ ማመሰግነው እንዲያመሰግሉልኝ የምፈልገው የካይሮ ምዕመንን እና አባቶችን አይደለም፣ አባቶችን አይደለም የሚያመሰግሉልኝ የካይሮን ምዕመንና ነው። በጣም መተው አክሬንጓ ተማ አብረውኝ እስከ መጨረሻ የካይሮ ህዝብና እባሲ ሆነኝ ስለተባበረኝ በመጨረሻ እግዚአብሔር ይስጣቸው። ያ መንሻ ትባላለች ያልኩሽ ልጅ አጠገቤ ቀንም አገብታ አቅፋኝ አይዞሽ ብለኝ ያው ከባድ ነበር። ፖርቱ ፕሌኑ ነበር የኢትዮጵያ አየር መንገድም ኢትዮጵያ ከገባሁ እግዚአብሔር ይስጠው አውጥቶ

ሶስት ሰዓት ላይ ሄደን መድሃኔ ዓለም የተወለደችበት ያደገችበት ያገለገለችበት ደብር ፍጣት ተደርጎላት ዘጠኝ ሰዓት ግባተ መሬት ተፈጸመ። መስዬ እግዚአብሔር ስለ ገዳዩ ግማሹ ጮኸ ነበር ይልሻል። እኔ እንደ ግልም ጠይቄያቸዋለሁ ለየብቻ። ምንም አልሰማንም። አስክሬኗን አውጥተው ማጠቢያ ክፍል ሲያስገባት ገባው መስዬ፣ እውነቴን ነው የምልሽ፣ የኢትዮጵያ ሕዝብ ይፍረድበት። ነው የምልሽ፣ የኢትዮጵያ ሕዝብ ይፍረድበት፣ መስዬ ታይቷን የቤት ቀሚስ ጫሟዋል፣ ሹራብ የገዛውላት አለ፣ አፈር ንብላላት እንደለበሰች አናቷን በምን እንደመታት አላውቅም። በጎን በኩል አናቷን አሳብጦታል፣ መሀል አናቷን ከብቷታል። እጇን ሰብሯል። ሰውነቷን ክትክት ያረገመት በአረብኛ እስተፍሩላ ያረብ እስተፍሩላ ያረብ እያለች አንገቷን ቆርጦታል። መሲል ጃጃት ደሟ እንዳይፈስ ጨርቅ ጭንቅላቷ ስራ አድርጓል። ገሏት ሲወጣ ካሜራ ነበር። እሱን ካሜራም ለእኔ ሰጥተውኛል። ሁለት ውሎ የጠገላት ቀን ጠጥቶ ቡና ሻይ ብሎ ሄደ ግን አልነገረንም እውነት በኔ የደረሰ በእኛ ቤት በኔ የደረሰ በማንም በሴጣን አይድረስ ነው ብለው እጁ